ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የጣና ቴሌቪዥን አድማጭ ተመልካቾች እንደምናመሻችሁ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የግንቦቱ አንድ ቀን 2017 ዓ ምት ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን እየጠየቅን የምሽት ዜናችንን ርዕሶቹን አስቀድመን እናስደምጣችኋለን። በቅድሚያም የአማራ ፋኖሹ አጠቅላይ ግዛት ሕዝብ በሶስት ግንባሮች ታላቅ ድል ተጎናጽፏል። ድሎቹን አስመልክቶ የዙ አመራር ለጣና ቴሌቪዥን የሰጠውን ዝርዝር መረጃ በዜናችን የምንሰሙት ይሆናል። በደፈጣ ጥቃቱ የተገኘውን የድል ስፋት ለጣና ቴሌቪዥን የገለጸው የዙ ዋና ቃል አቀባይ አርበኛ አበበ ሙላት ወይም አበበ ጺሞ የአማራ ፋኖ አጠቅላይ ግዛት ሕዝብ በሚያስተዳድራቸው ቀጠናዎች የወንበዴውን ስርዓት ዘረፋና አጠቃላይ ጭካኔ ለማህበረሰቡ ጥልቅ ግንዛቤ እየሰጠ ይገኛል። ከዚህ ጎን ለጎን ደግሞ ከዚሁ የጠላት ሰራዊት ጋር እየተናነቅን እንገኛለን። በዛሬው ዕለትም ጉዶ በረት ላይ ደፈጣ ጥለን ከፍተኛ ድል ተቀዳጅተናል ብለዋል። ገና በጠዋቱ የተደረገውን የጉዶ በረቱን የደፈጣ ጥቃት አስመልክቶ የአማራ ፋኖች ጠቅላይ ግዛት እዝ ቃል አቀባይ አርበኛ አበበ ሙላቱ ሲናገርም ከዚህ በተጨማሪም በሸዋሮቢት ግንባር በተመሳሳይ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አርበኛ መሐመድ ቢሆነ ኮር በብልጽግና ሰራዊት ላይ ከፍተኛ ኪሳራ ያደረሰ የደፈጣ ጥቃት አድርሷል። አርበኛ አበበ ሙላት በደፈጣ ጥቃቱ የተገኘውን ድል ሲገልጽም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከብልጽግናው ሰራዊት ጋር ከሚያደርገው ወታደራዊ ውጊያ በተጨማሪም ህዝብን በማስተባበር ስለ ፋኖ ትግል ዓላማ በማስረዳትና አካባቢያዊ የአስተዳደር መዋቅሮችን በመዘርጋት እየታገለ ይገኛል። መረጃዎቻችን እንደቀጠሉ ናቸው። የብልጽግናው ሰራዊት ሊማሊሞና መተማ ላይ የፋኖ ክንድ በርትቶበታል። በዚህ የተበሳጨው የብልጽግናው አገዛዝ በሊማሊሞ አነጋጋሪ ተግባር ፈጽሟል። ይህ አነጋጋሪ ተግባር ምንድን ነው? የሚለውን ከዜናችን ታገኙታላችሁ። የጣና ቴሌቪዥን ምንጮች እንዳረጋገጡት በቀጠናው በአማራ ፋኖ አንድነት በጎንደር ስር የሚገኙ የተለያዩ ክፍለ ጦሮች በብልጽግናው ሰራዊት ላይ ከፍተኛ ኪሳራ አድርሰውበታል። ይህን ተከትሎም ወደ ቀጠናው ያሰማራውን ሰራዊቱን ከከበባ ለማስወጣት የስልክ አገልግሎት እንዲቋረጥ አድርጓል ብለዋል። ምንጮቻችን አክለውም የኢንተርኔት አገልግሎት በተደጋጋሚ ጊዜ ሲቋረጥ ቆይቷል። ከትናንት አመሻሽ ጀምሮ ደግሞ ከዛሬማ እስከ ደባርቅ ባለው መስመር የስልክ አገልግሎት ሙሉ በሙሉ ተቋርጧል ሲሉ ለጣና ቴሌቪዥን ተናግረዋል። የብልጽግናው ሰራዊት በሰሜናዊ የጎንደር ቀጠና ከህወሀት ወራሪ ኃይል ጋር ቅንጅት በመፍጠር የህወሀትን ታጣቂ ወደ ጠለምት አውራጃ እንዲገባ ማድረጉ ይታወሳል። ጠለምት የገባውን ይህንን የህወሀት ታጣቂ ኃይል ከአማራ ተወላጆች ትንኮሳ እንዳይደረግበት ከለላ በመስጠት የሰሜን ጎንደር ዞን ዋና አስተዳዳሪን ጨምሮ የዞኑ የባዲ መዋቅርና የብልጽግናው ሰራዊት ከለላ ሲሰጠው መቆየቱ የሚታወስ ነው። በዚሁ የጎንደር ጠቅላይ ግዛት የውጊያ ቀጠና ስናመራ ደግሞ በመተን ማውራጃ ከባድ ውጊያ ተካሂዷል። የውጊያውን ውሎ መረጃ ለጣና ቴሌቪዥን ያደረሱት ምንጮቻችን ከመተማ ወደ ሽመለጋሪያና ወዲ ገምዞ በተባሉ ቀጠናዎች ቁጥር አምስት በተባለው ልዩ ቦታ ሰባት የብልጽግና ሰራዊት እርምጃ ሲወሰድባቸው በተጋድሎ የተሰዉትን ሁለት የፋኖ አባላት ደግሞ የብልጽግናው ሰራዊት አስከሬናቸው ላይ አሰቃቂ ነውር ፈጽሞባቸዋል ሲሉ ተናግረዋል። ውጊያው ቀኑን ሙሉ ሲካሄድ መዋሉን የገለጹት የጣና ቴሌቪዥን ምንጮች የብልጽግና ሰራዊት እንደተለመደው የዘፈቀደ ከባድ መሳሪያ ተኩሶ ወደ አርሶ አደሮች መኖሪያ ቤትና የቀንድ ከብቶች ላይ ሲያስወነጭፍ ውሏል ብለዋል። በዚሁ መተማ ከተማ ዳስጉንዶ እና ኮኬት በተባሉ ቦታዎች ደግሞ ለአድማ ብተና የተመለመሉ ዕድሜያቸው ከ18 ዓመት በታች የሆኑ 39 ታዳጊዎች ከማጎሪያ ካምፕ አምልጠው ወደ ካራማራ ክፍለ ጦር ገብተዋል። ክፍለ ጦሩም ልጆቹን ተቀብሎ ወደ ቤተሰቦቻቸው ለመቀላቀል አጃቢ መድቦ እንደላካቸው ለጣና ቴሌቪዥን የደረሰው መረጃ ያመላክታል። የብልጽግናው አገዛዝ እያካሄደ ያለውን አስገዳጅና ከአፈሳም የከፋ ነው የተባለለትን ወታደራዊ ምልመላም በተመለከተ የአገዛዙን የጦር ወንጀለኝነት ያጋለጡ ናቸው ተብሎ በተደጋጋሚ ሲዘገብ ቆይቷል። ብልጽግና ህፃናትና ታዳጊዎችን አስገድዶ መመልመሉ ኢትዮጵያ የተፈራረመችውን ዓለም አቀፍ ድንጋጌዎች የጣሰ ነው ሲሉ የፖለቲካና የህግ ተንታኞች ይናገራሉ። የዓለም አቀፍ ህግ ሞሩ ሲቀጥሉም የሃምቡርግ የጦር ወንጀልና የዘር ማጥፋት አዋጅ፣ የጄኔቫ የዘር ማጥፋት ወንጀል፣ ዓለም አቀፉ የአሰሪዎችና የሠራተኞች ስምምነትና የጄኔቫ የህፃናት ኮንቬንሽንን ሙሉ በሙሉ የጣሱ ናቸው ብለዋል ይህን ሁሉ ዓለም አቀፍ የጦር ወንጀል የሚፈጽመውን የብልጽግናውን አገዛዝ አስመልክቶ ሚዲያዎች የማጋለጥ ኃላፊነት እንዲወጡ ለጣና ቴሌቪዥን አስተያየታቸውን የሰጡ ምሁር አሳስበዋል። የሰብአዊ መብቶች ተቆርቋሪው ሀሳባቸውን ሲሰጡም አስገድዶ ወደ ጦር ግንባር የሚልካቸውን ታዳጊዎች አስመልክቶ ተደጋጋሚ መረጃዎችን በማውጣት እንዲጋለጥ ማድረግ ይገባል ሲሉ ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች የግንቦት አንድ ቀን 2017 ዓ ም ጣና ዜናችን እንደቀጠለ ነው። አሁንም አብራችን ቆዩ። የአማራ ፋኖ የመጣለትን የከተማ ትግል በመልካም አጋጣሚ ተጠቅሞ ትግሉን በመሪነት ወደፊት ማሳደግ እንዳለበት የፋኖ መሪው ተናግሯል። ይህን የተናገረው የፋኖ መሪ ማን ነው የሚለውን ዜናችን በዝርዝር ያስደምጣችኋል በኛ ዶክተር አቡባከር ሰይድ ለጣና ቴሌቪዥን በሰጠው ቃለ ምልልስ እንደገለጸው ጨካኙ የብልጽግና አገዛዝ ከስህተቱ ሊማር ስለማይችል ስር ነቀል ለውጥ ማድረግ ነው መፍትሄው። ለዚህ የስር ነቀል ለውጥ ትግል ደግሞ የአማራ ፋኖ ትግልና የከተማ ትግል በቅንጅት መታገል አለባቸው ብለዋል። አገራችን በሁሉም መስኮች ክፍተቶች የበዙባት ሆናለች፣ የሚለው አርበኛ ዶክተር አቡባከር ሰይድ ሁሉም የሙያ ማብራት የጤና ባለሙያዎች የጠሩትን ንቅናቄ ሊቀበሉትና በጋራ ሊታገሉ ይገባል። እኛ ከምንተኩሰው ጥይት የበለጠ ውጤታማ የሚሆነው የከተማው አመፅ ስለሆነ የዚህን አገዛዝ ዕድሜ ለማሳጠር በተለይም መምህሩና የጸጥታ መዋቅሩ ይህንን የከተማ ንቅናቄ ተቀብሎ ይህን ክፉ አገዛዝ ማስወገድ ይገባቸዋል ሲል ለጣና ቴሌቪዥን ተናግሯል። አርበኛ ዶክተር አቡባከር ሰይድ ለፋኑ ባስተላለፈው መልእክትም አሁን የተፈጠረውን እድል እንደምቹ አጋጣሚ ተጠቅሞ አንድነቱን አጠናክሮ ትግሉን በማፋፋም የትግላችንን ጉዞ በማሳጠር ድላችንን ማፍጠን አለብን በማለት የአንድነት ትግል ጥሪውን አስተላልፏል። የብልጽግና አገዛዝ አሁን የተነሳበትን የሙያ ማህበራትን ጥሪ ተከትሎ የሚፈጠርን ንቅናቄ መሸከም እንደማይችል የገለጸው አርበኛ አቡባከር ይሄ ሀገር ሻጭ እና አሻንጉሊት ስርዓት ሀገር ሀገር ይፋኑ ከጊዜ ወደ ጊዜ ወደ መቀመቅ እያወረዳት እንደሆነ ግልጽ ማሳያዎች አሉ። የተለያዩ የዓለም ባንክ ሪፖርቶች መሆንም ያው በተደጋጋሚ አይተናል፣ እና ኖርማሊ የሀገሪቷን ወደ ማትወጣው ቅርካር ከጊዜ ወደ ጊዜ እያስገባት በመሆኑ ፈጽሞ ይህንም እየመጣ ያለውን የሙያ ማህበራት ጥያቄ ይመልሳል ብዬ በፍጹም አላምንም። ይህ መንግስት ሀገርን ወደ ህዝቧና ወደ ባለቤቶቿ በመመለስ እና ስር ነቀል ስርዓታዊ ለውጥ አምጥቶ ወደ ተሻለ ኢኮኖሚያዊ ለውጥ ሀገሪቷን ማሸጋገር ፈጽሞ ያስፈልጋል። ይህም በመሆኑ ይህ አሁን የተሸከምነው ስርዓት ፈጽሞ ይህንም ለውጥ ማምጣት የማይችልም መመለስ የማይችልም መውደቁና በአዲስ ስርዓት መተካቶ አይቀሬ እንደሚሆን ይታየኛል። ለሚበግል አርበኛ ዶክተር አቡባከር አያይዞም የኢትዮጵያ ሕዝብ ይህ አውዳሚ ስርዓት በቅቶኛል ማለት ጀምሯል። ይህ ደግሞ አገዛዙን አስወግደን ህዝባዊ መንግስት ለመመስረት ለምናደርገው ትግል ትልቅ ዋጋ ያለው ነው በማለት ገልጾታል። የከተማ ትግልን ጥሪ አስመልክቶ ፋኖ ሊከተለው ስለሚገባው አካሄድ ሲናገርም የከተማ ትግሎቹ ከዚህ በፊት እብሪተኛውን የወያኔ ስርዓት ከአገዛዙ ስርዓት መንበር ላይ መፈንቀል የተቻለው በከተማ ትግሎች ነበር፣ ይታወቃል። ከሚተኮሰው ጥይት በላይ ትልቅ አቅም ያለው በማህበረሰባችን ዘንድ በመሆኑ ማህበረሰባችን በቃኝ ማለት ምልክቶችን እያሳየ ነው። እነዚህ ምልክቶች ደግሞ ምናልባት እና እስካሁን ድረስ የፈጀ ነውን የተኩስ ልውውጥ ጊዜ ሲያክል የማይፈጅና ምናልባት የሳምንታትና የወራት ጉዳይ ሊሆን ይችላል። ማህበረሰቡ በዚህ ደረጃ ሁሉም የማህበረሰብ ክፍል በዚህ ደረጃ ተረድቶት ይህን ትግል የሚደግፍ ከሆነ ምናልባትም ሀገራችን ዳግማዊ ዓድዋ የሆነ ትልቅ ድል የምታስመዘግብበት ቅርብ ጊዜ እንደሚኖር ይሰማኛል። ይህ እንደሚሆን ደግሞ ጥርጥር የለውም። ይህንን ከግንዛቤ ውስጥ ያስገባ የትግል አመራር ሸቅነት ያስፈልጋል። ይህንን ማድረግ ከተቻለ እጅግ በቅርቡ ይህ እብሪተኛ ስርዓት ከመንበረ ስልጣኑ ተፈንቅሎ ለተጠያቂነት የሚቀርብበት ጊዜ ሩቅ አይሆንም ብዬ አምናለሁ። እርጋዬ ከአርበኛ ዶክተር አቡባከር ሰይድ ጋር ያደረግነው ሙሉ ቃለ ምልልስ በጣና ጀግኖች አምባ ፕሮግራማችን እንድትከታተሉ እየጋበዝን ወደ ቀጣዮቹ መረጃዎቻችን እናመራለን። በመጨረሻም አራቱ የአማራ ፋኖ አደረጃጀቶች አንድ አታጋይ ድርጅት መመስረታቸውን አስታውቀዋል። የድርጅቱን መሪ መምረጥ ባይችሉም ድርጅቱን 13 አባላት ባሉት ማዕከላዊ ኮማንድ እየተመራ እንደሚቆይ አስታውቀዋል። የድርጅቱን ምስረታና የምሁራንን አስተያየት በዜናችን ተሰሙታላችሁ? ሰዓቱን ጠብቆ ይቀርባል። አራቱን አደረጃጀቶች ለወራት ሲያነጋግር የቆየውና ሳያግባባቸው የቀረው የድርጅቱን መሪ መምረጡ ሲሆን በመጨረሻ መሪውን ለመምረጥ ባለመስማማታቸው 13 አባላት ያሉት ማዕከላዊ ኮማንድ ድርጅቱን እንዲመራው ወስነዋል። ከዘጠኝ ወራት በፊት በአራቱም የአማራ ጠቅላይ ግዛቶች የሚንቀሳቀሱ ሁሉም የአማራ ፋኖ አደረጃጀቶች ባደረጉት ስብሰባ የአማራ ፋኖ ሕዝባዊ ድርጅት አፋድን መምረጣቸው ይታወሳል። ሆኖም በወቅቱ የመሪነት ቦታው ላይ ቅሬታ ያደረባቸው አደረጃጀቶች ራሳቸውን ከድርጅቱ በማግለል በተናጠል አካባቢው አደረጃጀት ላይ መቆየታቸው አይዘነጋም። አራቱ አደረጃጀቶች ከ አምሳ ቀናት ላላነሰ ጊዜ ያደረጉትን ስብሰባ ዛሬ ማጠናቀቃቸውንና የአማራ ፋኖ ብሔራዊ ኃይል የተባለ አታጋይ ድርጅት መመስረታቸውን ይፋ አድርገዋል። በዚህም መሰረት ከአራቱም ጠቅላይ ግዛቶች የተውጣጡ 13 የአመራር አባላት ያሉት ማዕከላዊ ኮማንድ መዋቀሩ ለጣና ቴሌቪዥን የደረሰው መረጃ ያመላክታል። የአማራ ፋኖ ብሔራዊ ኃይል ከድርጅቱ ምስረታ በኋላ ባወጣው መግለጫ ሙሉ የአመራር ምደባ ተሰርቶ እስኪጠናቀቅ ማዕከላዊ ኮማንዱ የድርጅቱን የፖሊቲ ቢሮና የስራ አስፈጻሚ ኮሚቴ ሚና በመውሰድ የድርጅቱን ወታደራዊ፣ ፖለቲካዊ፣ የዲፕሎማሲና የአስተዳደር ስራዎች እንዲመራና እንዲወስን ስምምነት ላይ ተደርሷል ብለዋል። አራቱ አደረጃጀቶች አንድ ድርጅት መስርተው መምጣታቸውን ተከትሎ የአማራ ሕዝብ የሕልውና ትግል በሁለት አታጋይ ድርጅቶች ሊመራ ነው ማለት ነው። ይህንን አስመልክቶ አስተያየታቸውን ለጣና ቴሌቪዥን የሰጡ ምሁራን ከዚህ ቀደም አራቱ ድርጅቶች በተናጠልና በቡድን የሚሰጧቸው መግለጫዎችም ሆኑ የትንኮሳ መልእክቶች ከዚህ በኋላ ሊታረሙና ድርጅታዊ መልክ ሊላበሱ ይችላሉ ብለን ተስፋ እናደርጋለን። በተለይም በቀጠና አንድ አደረጃጀት የሚለውን ጸረ ዲሞክራሲና ጸረ አማራ አስተሳሰብ ያለው አቋማቸውን አስወግደው ቀጠናዊ የውጊያ ትብብር በማድረግ ሁለቱ አታጋይ ድርጅቶች ተስማምተው ታጋዮችን ሊያታግሉ ይገባል። ከዚያም በሂደት ወደ አንድ አማራዊ ድርጅት የማደግ ተስፋ ይኖራቸዋል በማለት ተስፋቸውን ገልጸዋል። አስተያየት ሰጪው ስጋታቸውን ሲገልጹም ይህንን ማድረግ ካልቻሉና እንዳለፉት ጊዜያት አንደኛው አንደኛውን እያሳደዱ የሚቀጥሉበትን የህዝብ አደራ የሳተ አካሄዳቸውን የሚያስቀጥሉ ከሆነ ግን ቀዳሚ ተፋላሚያቸው የአማራ ህዝብ ነው የሚሆነው ብለዋል። ሌላው አስተያየት ሰጪ በበኩላቸው ከሳምንታት በፊት ጄኔራል ተፈራ ማሞ ከህወት ጋር እንደሚሰሩ ተናግረዋል። አራቱ ድርጅቶች አንድነት መስርተናል ብለው ከመጡ በኋላስ በህወት ላይ ያላቸው አቋም ምንድን ነው? ይህንን ግልጽ ሊያደርጉ ይገባቸዋል ሲሉ ተናግረዋል። በመጨረሻም አዲስ ለተደራጀው የአማራ ፋኖ ብሔራዊ ኃይል እውነተኛ አንድነትን የተላበሰና የአማራን ህዝብ አደራ ያስጠበቀ በሳል የትግል ዘመን እንዲሆነላችሁ የጣና ቴሌቪዥን ኤዲቶሪያል መልካም ምኞቱን ይገልጻል። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች ለግንቦት አንድ ቀን 2017 ዓ ም ያዘጋጀንላችሁ የምሽት ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ፣ አብሬያችሁ ቆየው አብራችሁን ስለቆያችሁ ልባዊ ምስጋናችን እንዲደርሳችሁ እያልን በዚሁ እንሰናበታለን። ጣና ቴሌቪዥን ከሐቅ ጋር